ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱሊላህ አላ አሊ ወሳቢ ወመዋላህ። አሰላሙ አሌይኩም ወረህመቱላህ ወበረካቱ። እሳት በአስፈሪነቷና በጭካኔዋ በአላህ እንጠበቃለን። ከመገለጽ በላይ የከፋችና አስከፊ ናት። እሷን መገመት አይቻልም። ነገር ግን ስለ እሷ ከተባሉት ጥቂቶቹ እነዚህ ናቸው። እሷ ጥቁር ናት፣ ውሃዋም ጥቁር ነው። ዛፎቿም ጥቁር ናቸው፣ ነዋሪዎቿም ጥቁር ናቸው። በውስጧ ያለው ነገር ሁሉ ጥቁር ነው ተብሏል። የነዋሪዎቿ ጥቁርነትም በልዑል አላህ ቃል ተረጋግጧል። ፊቶቻቸውም ከጨለማ ሌሊት ቁራጭ እንደተሸፈኑ ይመስላሉ። እነዚያ የእሳት ጓዶች ናቸው፣ እነርሱም በውስጧ ዘውታሪዎች ናቸው። አላህ ሆይ ከእሳት ጠብቀን፣ ከእሷና በውስጧ ካለው ነገር እንጠበቅሃለን። ከአላህ መልእክተኛ ሙሐመድ ሰለላሁ ዓለይሂ ወሰለም እንደተላለፈው እንዲህ ብለዋል፦ እሳት ለአንድ ሺህ ዓመት ተለኮሰች እና ቀላች። ከዚያም ለአንድ ሺህ ዓመት ተለኮሰች እና ነጣች። ከዚያም ለአንድ ሺህ ዓመት ተለኮሰች እና ጠቆረች። እሷ እንደ ጨለማ ሌሊት ጥቁር ጨለማ ናት። ከዚያም ለአንድ ሺህ ዓመት ተለኮሰች እና ጠቆረች። እሷ እንደ ጨለማ ሌሊት ጥቁርና ጨለማ ናት። ስለዚህ ሐዲስ አልአልባኒ አላህ ይዘንለት ሐዲሱ ደካማ ነው ብለዋል። የእሳት ሰዎች ወደ እሳት ሲወርዱ፣ በአላህ እንጠበቃለን፣ ሰባት በሮች አገኟታል። በየበሩ መካከል የሰባ ዓመት መንገድ ርቀት አለ። እያንዳንዱ በር ከበላዩ ካለው በር በሰባ አጠፍ የከፋ ሙቀት አለው። ልዑል አላህ የበለጠ ያውቃል። የላይኛው ለሙስሊሞች ሲሆን ጀሃነም ይባላል። ሁለተኛው ለክርስቲያኖች ሲሆን ሰኢር ይባላል። ሶስተኛው ለአይሁዶች ሲሆን አልሁጠማህ ይባላል። አምስተኛው ለመጁሶች ሲሆን ሰቀር ይባላል። ስድስተኛው ለአጋሪዎች ሲሆን አልጀሂም ይባላል። ሰባተኛው ለሙናፊቆች ሲሆን አልሃውያህ ይባላል። ልዑል አላህ እንዲህ ብሏል፣ ለእሷ ሰባት በሮች አሏት፣ ለእያንዳንዱ በር ከእነርሱ የተወሰነ ክፍል አለው። እነዚህን ክፍፍሎች እንጠቅሳለን። ልዑል አላህ የበለጠ ያውቃል። በላዩ ላይ ጨካኝና ብርቱ መላእክት አሉ። አላህ ያዘዛቸውን ነገር አያመፁም። ባህሪያቸው ጨካኝ፣ ጠንካራ የሆኑ መላእክት ናቸው። ከልባቸው እዝነት ተነጥቋል። አፈጣጠራቸው እጅግ አስፈሪና አስቀያሚ ነው። ፊታቸው ጥቁር፣ ጥርሳቸው የተገለጠ ነው። በአንዳቸውም ልብ ውስጥ የብናኝ ያህል እዝነት የለም። ወንጀለኞችንና ካህዲያንን መቅጣት ይወዳሉ። የልዑል አላህን ትእዛዝ ያለማዘግየትና ያለመዘግየት ይፈጽማሉ። ከእያንዳንዳቸው ጋር የእሳት ሰዎችን ለመምታት የሚያገለግል የብረት መዶሻ አለ። ያ መዶሻ መሬት ላይ ቢቀመጥ የሰውና የጂን ልጅ ተሰብስበው ሊያነሱት አይችሉም። ተራራ ቢመታበት እንደ አመድ ይፈርሳል። መልአኩ ከእሳት ሰዎች አንዱን ይመታዋል። ከእራሱ እስከ እግሩ ድረስ ፍርክስክሱ ይወጣል። በውስጧም አላህ ካልሆነ በቀር ማንም የሚያውቋቸው ሸለቆዎችና ተራራዎች አሉ። ነገር ግን ልዑል አላህ በቁርአን የአላህ መልእክተኛም በሀዲስ የተወሰኑትን ሸለቆዎች ጠቅሰዋል። የአሳማ ሸለቆ። የአሳማ ሸለቆ በውስጡ እንደ በቅሎ አንገት ያሉ እባቦች ያሉበት ሸለቆ ነው። አንዷ ስትነድፍ ሙቀቷ ለሰባ ዓመታት ይሰማል። በውስጡ ጊንጦች አሉ። ትንሿ ጊንጥ እንደ ኮረቻ እንደ ተጫነች በቅሎ ናት። አንዷ ስትነድፍ ሙቀቷ ለአርባ ዓመታት ይሰማል። ለአላህ እንጠበቃለን። በውስጡ ያለው እያንዳንዱ እባብ ወይም ጊንጥ 15 ቶን ከ500 ኪሎ ግራም መርዝ አለው። ይህ ከልዑል አላህ ጋር ሌላ አምላክ ለሚያደርግ፣ በውሸት ለሚመሰክር፣ ለሚያመነዝር፣ አልኮል ለሚጠጣ፣ የየቲምን ገንዘብ ለሚበላ፣ ወይም ፍትህን ለማያዝ ሁሉ ነው። እስከ እነዚህ መከራዎች መጨረሻ ድረስ በአላህ እንጠበቃለን። ይህ ሰው ወደ አሳማ ሸለቆ ይገባል። ሙሳ ኢብን ዳውድ አብደላህ ኢብን አልሐሪስ ኢብን ጁዝ አል ዙበይዲን ሰማሁት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በእሳት ውስጥ እንደ በቅሎ አንገት ያሉ እባቦች አሉ። አንዷ ስትነድፍ ሙቀቷ ለሰባ ዓመታት ይሰማል። በእሳት ውስጥ እንደ ኮርቻ እንደተጫነች በቅሎ ያሉ ጊንጦች አሉ። አንዷ ስትነድፍ ሙቀቷ ለአርባ ዓመታት ይሰማል። አልነሳኢ ጠንካራ አይደለም ብሏል። በሌላ ቦታ ደግሞ የተወገዘ ሀዲስ ብሏል። አቡ ሐቲም በሀዲሱ ውስጥ ድክመት አለ ብሏል። አልዳረቁጥኒ ደካማ ነው ብሏል። በሌላ ቦታ ደግሞ የተተወ ብሏል። ደራጅን ያዳከመ ሰው ይህን ሀዲስ ያዳከመው እሱ ብቻ በመዘገቡ ነው። በእሳት ውስጥ ጊንጦች መኖራቸውን የአብደላህ ኢብን መስዑድ ረደላሁ አንሁ ተፍሲር ይመሰክራል። እነዚያ የካዱትና ከአላህ መንገድ ያገዱት በማበላሸታቸው ምክንያት ከቅጣት በላይ ቅጣት እንጨምርባቸዋለን። አልሐኪም በሙስተድረክ እንደዘገበው መስሩቅ ከአብድላህ ረዲአላሁ አንሁ እንዳስተላለፈው ከቅጣት በላይ ቅጣት እንጨምርባቸዋለን የሚለውን የአላህ ቃል ሲተረጉም ጥርሶቻቸው እንደ ረጅም ዘንባባ ያሉ ጊንጦች ናቸው ብሏል ከልዑል አላህ እንጠበቃለን ከእሳትና በውስጧ ካለው ነገር ከሁሉም ሸልቆቿና ደረጃዎቿ አላህ ሆይ ማረን ይቅርም በለን አላህ ሆይ ወዴታህንና ጀነትህን እንለምናሃለን ውጣህ ከእሳትህ እንጠበቅሃለን ጌታችን ሆይ በአላህ አንድነትና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ ላይ ጸንተን እንድንገናኝህ አድርገን። አላህ ሆይ አሚን። ልዑል አላህ የበለጠ ያውቃል። ሰላትና ሰላም በአለቃችን መሐመድ በቤተሰቦቹና እና በባልደረቦቹ ሁሉ ላይ ይሁን። በአላህ ጥበቃና ሰላም ውስጥ ሁኑ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።